አንድ ቀን እሁድ ከሌድዋን ጋር ከሙፈሪያት ጋር ከኡስማን ጋር ጠዋት ነድተው መጥተው ክትፎ አለ አይ ባለ በጣም ብዙ ነገር አለ እዚህ በልተው ጠጥተው ሀገር አይተው ቢሄዱ መዝናኛም ነው ነው።